የተከበራቸው የኢትዮፒላ ሚዲያ ተከታታዮች እንዴት ናቸው? በያላቸው በሰላማቸው ይዛ የተከበራቸው አድማጮች ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አድርሶ። የዛሬው ፕሮግራማችን በሀገራችን ብሎም በዓለም አቀፍ ደረጃ ብዙ ሰዎችን ስለሚያጠቃው ገዳይ ስለሆነ የስኳር በሽታ ሲሆን ይህ የስኳር በሽታ የሚባለው በደም ውስጥ ከመጠን በላይ ግልኮስ ሲኖር የሚፈጠር በሽታ ነው። የዚህ በሽታ መነሻ መንስኤው በተፈጥሮ ከቆሽታችን የሚመለጨው ኢንሱሊን በቂ በሆነ መጠን ወይም ፈጽሞ መመረት ሳይችል ሲቀር የሚመጣ ኢንሱሊን በደም ውስጥ ካለ ግልኮስ ወደሚፈለግበት የሰውነት ክፍል እንዲገባ ያደርጋል። ኢንሱሊን ከሌለ በደም ውስጥ ያለው ግልኮስ ወደሚፈለግበት የሰውነት ክፍል አይገባም። በዚህም ጊዜ ከምግብ የሚገኘው ግልኮስ በደም ውስጥ እየገባ ይከማቻል። ያኔ በደም ውስጥ ያለው ግልኮስ እየጨመረ ይሄዳል። ይህም ከፍተኛ የግልኮስ ክምችት ለስኳር በሽታ ያጋልጣል። ከነዚህም የስኳር በሽታ አይነቶች ውስጥ የመጀመሪያው አይነት አንድ ወይም ታይፒዋን ዳያቤቲክስ ሲባል፣ ይህ የሱካር ህመም ከመቶ አስር ፐርሰንቱን የሚያጠቃ ሲሆን፣ ይህ በሽታ ብዙ ጊዜ የሚገኝባቸው ህጻናቶች እና ከሰላሳ ዓመት በታች ያሉ ወጣቶችን ሲሆን፣ ይህ ህመም ብዙ ጊዜ የሚከሰተው እንሱሊን የሚያመርተው ቆሽታችን ወይም የፓንክሪያስ የሚባለው ባልታወቀ ምክንያት በኢንፌክሽን ሲጠቃ እንሱሊን ማምረት ሙሉ በሙሉ ሲያቁም የሚከሰት የሱካር ህመም ነው። እነዚህ በአይነት ወይም ታይፒዋን ዳያቤቲክስ የተጠቁ ሰዎች ፓንክሪያስ ኢንሱሊን ማምረቱን ሲያቁም ያንን ሊጠቃ የሚችል ኢንሱሊን በመርፌ መውሰድ ግዴታ ይሆንባቸዋል። አይነት ሁለት ወይም ታይፕ 2 ዲያቤቲክስ፣ ይህ የስኳር ህመም 90 እና 95 ፐርሰንት በላይ የሆኑ ሰዎችን የሚያጠቃ ሲሆን ብዙ ጊዜ ጎልማሳና አዛውንቶችን ያጠቃል። ይህ የስኳር ህመም ብዙ ጊዜ የሚከሰተው በሰውነታችን ውስጥ የኢንሱሊን መጠን ሲቀንስ ወይም ቀስ በቀስ ፓንክሪያስ ኢንሱሊንን ማምረቱን ሙሉ በሙሉ ሲያቆም የሚከሰት ህመም ሲሆን፣ አንድ ሰው ታይፕ 2 ዲያቤቲክስ ከተያዘ ሜትፎርሚን በአፍ የሚወሰድ መድኃኒት የሚሰጠው ሲሆን፣ ይህ ሜትፎርሚን በደም ውስጥ ያለውን ስኳር መጠን በመቀነስ እንዲሁም ክብደትን መጨመርና መቀነስን በመከላከል ለልብና ለደም ስር ህመም የሚያጋልጡ ችግሮችን ይከላከላል። እንዲሁም በተጨማሪ ከመድኃኒት ጋር የሰውነት እንቅስቃሴ በማድረግና የአመጋገብ ልምድን በመለወጥ ይህንን የሱካር ህመም መቆጣጠር ይቻላል። ታማሚው የኢንሱሊን መጠኑ ቀንሶ ፓንክሪያስ ኢንሱሊን ማምረቱን ሙሉ በሙሉ ካቆመ ው ሜቶፎርሚን በማቆም በመርፌ ኢንሱሊን እንዲወስድ ይደረጋል። ይህም በመርፌ መልክ የሚሰጠው ኢንሱሊን በተፈጥሮ ይመረት የነበረው ኢንሱሊን ይተካል ማለት ነው። ሌሎችም የሱካር አይነቶች አሉ። ከእነዚህም ውስጥ እንደ ጌስቶሽናል ዲያቤት ወይም በእርግዝና ጊዜ የሚከሰት የሆነ የዲያቤቲክስ አይነት ሲሆን ይህ ለእናትና ለፅንሱ በቂ የሆነ እንሱሊን መመረት በሚያቆም ጊዜ ወይም በቂ በማይሆን ጊዜ የሚከሰት የሆነ የሱካር ህመም ነው። ይህ የሱካር ህመም ከእርግዝና በኋላ ሊጠፋ ይችላል። ሌላኛው ታይፕ ስሪ ሲ ዳያቤቲክስ አለ። ፓንክሪያስ ከጥቅም ውጭ ሲሆን የሚፈጠር የሱካር ህመም ነው። ሌላኛው ላተንት አውቶ ኢሚውን ዳያቤቲክስ ኢንአዳልት ነው። ከ30 ዓመት በኋላ በሂደት የሚመጣ ሱካር ነው። ሌላኛው ኒዮናታል ዳያቤቲክስ ነው። እስከ ስድስት ሰር ያሉ ልጆችን የሚያጠቃ የሆነ ሱካር ነው። ሌላኛው የሱካር በሽታ ከሚያሳያቸው ምልክቶች ውስጥ የመጀመሪያው የማያቋርጥ የውሃ አጥምና አፍ መድረቅ ነው። ሁለተኛ ከተለመደ ውጭ በተደጋጋሚ ሽንት መሽናት፣ ሶስተኛው ድካም ስሜት መሰማት፣ አራተኛ ብዥ ያለ እይታ፣ አምስተኛው የሰውነት ክብደ መቀነስ፣ ስድስተኛው በተደጋጋሚ የሚከሰት የሰውነት ቁስለት፣ ሰባተኛ ቀላል የሰውነት መቁሰልና ቶሎ አለማዳን ወይም ለኢንፌክሽን መጋለጥ፣ ስምንተኛ ተደጋጋሚ የቆዳና የቫጂናሊስት ኢንፌክሽን መፈጠር ከምልክቶቹ ውስጥ ናቸው። ይህ አይነት አንድ ወይም ታይፕ 1 ዲያቤቲክስ ብዙ ጊዜ ምልክቶቹ በሳምንትና በወራት ውስጥ ሊታዩ ይችላሉ። አንዳንድ ጊዜም ስኳሩ ወደ አሳሳቢና አደገኛ ሊቀየር ይችላል። ለምሳሌ የሱካር መጨመርና የሱካር መቀነስ የመሳሰሉና ወይም ዲያቤቲክስ ሪሌትድ ኬቶአሲዶሲስ ወይም በደማችን ውስጥ የአሲድ መብዛት ሊፈጠር ይችላል። ያኔ ወደ ሆስፒታል ወይም ወደ ጤና ጣቢያዎች በመሄድ መታየት ያስፈልጋል፣ ወይም ትሬትመንት መውሰድ ያስፈልጋል። አይነት ሁለት ወይም ታይፕ ቱ ዲያቤት ብዙ ጊዜ ምልክቶቹን ቶሎ አያሳይም። ሌላኛው የስኳር በሽታ ከሚያስከትላቸው ችግሮች ውስጥ የመጀመሪያው በደም ስር ውስጥ ከፍተኛ ስኳር ሲኖር እና ደም በሰውነት ውስጥ እንደ ልብ ካልተንሸራሸረ፣ ደም ወደሚያስፈልገው የሰውነት ክፍል ላይ ካልደረሰ ይህ ደግሞ ነርቭን ሊጎዳ እይታ ሊያሳጣና በእግር ላይ ኢንፌክሽን ሊፈጠር ይችላል። ሌሎችም እንደ የልብ ህመም፣ ስትሮክ፣ የኩላሊ ከጥቅም ውጭ መሆንና የመስማት ችግር ሊያጋጥም ይችላል። እንደ ዓለም ጤና ድርጅት ባወጣው መረጃ መሰረት ለአይን ስውርነት፣ ለኩላሊት ስራ ማቆም፣ ለልብ ድካም፣ ለስትሮክ እና ሌሎችም ከባድ ጉታቶች ዋነኛ ምክንያት የሱካር በሽታ ሊሆን ይችላል ይላል። ሌላኛው የሱካር ምርመራን በተመለከተ ሲሆን በደማችን ውስጥ ያለውን የጉልኮስ መጠን የምንለካ ይሆናል። ከምርመራ አይነቶች ውስጥ የመጀመሪያው ፋስቲንግ ብለድ ጉልኮስ ቴስት ሲሆን ይህ ከምግብ ከመብላታችን እና ከመጠጣታችን በፊት ቀደም ብለን የሚደረግ የምርመራ አይነት ሲሆን ይህ ምርመራ ለማድረግ ቢያንስ ከስምንት ሰዓት ያላነሰ ጊዜ መቆየት አለብን። እንግዲህ ይህ ፋስቲንግ ብለር ግሉኮስ የሚባለው ኖርማል ከመቶ በታች መሆን አለበት። አንድ ሰው ኖርማል ለማለት ለማለ ከ100 ሚሊ ግራም ፐር ዲሲ ሊትር በታች መሆን አለበት። ሁለተኛው ራንዶም ብለር ግሉኮስ ቴስት ሲሆን በማንኛውም ሰዓት የሚደረግ ምርመራ ሲሆን ይህ የሱካር መጠኑ ከ200 በላይ ከሆነ ሱካር በደም ውስጥ መኖሩን ያሳያል። ሌላኛው ሶስተኛው ምርመራ ሄሞግሎቢን ኤዋንሲ ሲሆን ይህ ምርመራ ያለፉትን የሁለት እና ሶስት ወሮች በደማችን ውስጥ የነበረውን ግሉኮስ መጠን ለማወቅ የሚረዳ የምርመራ አይነት ነው። ሌላኛው የመቆጣጠሪያ መንገዱንና ሕክምናውን በተመለከተ የሆነ ከመቆጣጠሪያ መንገዶቹ የመጀመሪያው ብለር ሹገር ሞኒተሪንግ ሲሆን በደም ውስጥ ያለውን የስኳር መጠን በቀን ውስጥ አንዴ ወይም በሰዓታት ውስጥ በግሉኮሜትር በመለካት የስኳር መጠንን በደም ውስጥ በመለካት መቆጣጠር የምንችል ይሆናል። ሁለተኛው በአፍ የሚወሰድ ሜቶፎርሚን ሲሆን ብዙ ጊዜ ታይፕ 2 ዲያቤቲክስ ታማሚዎች ይሰጣል። ይህ የሱካር መጠንን በደማችን በመቀነስ የሱካር መጠንን ይቆጣጠራል። ሶስተኛው ኢንሱሊን ሲሆን ይህም ለአንድ ይህም ለአይነት አንድ ወይም ለታይፕ 1 ዲያቤቲክስ ህመምተኞች የሚሰጥ ሲሆን ይህም በመመረት ያቆመውን ኢንሱሊን በመተካት የሱካር መጠናችንን ይቆጣጠራል። አንዳንድ ጊዜ ኢንሱሊን አይነት ሁለት የሱካር ህመምተኞች ሊሰጥ ይችላል። ይህም የሆነበት ምክንያት ቆሽታችን ከጊዜ በኋላ ኢንሱሊንን ማምረት በማቆሙ ምክንያት ነው። አራተኛው የአመጋገብ ስርዓትን መቀየር ሲሆን የአመጋገብ ስርዓትን በመቀየር የሰውነት ክብደታችንን ለመቆጣጠር እና የልብ ህመምን ለመቀነስ ከፍተኛ የሆነ ጥቅም አለው። አምስተኛው የአካል እንቅስቃሴ ማድረግ ሲሆን የአካል እንቅስቃሴ በማድረግ ኢንሱሊን ማነቃቃትን በመጨመር በቀላሉ የስኳር ህመምን ለመቆጣጠር ይረዳል። ብሎም የአካል እንቅስቃሴ በማድረግ ለልብ በሽታ የማጋለጡ እንደ ውፍረት፣ የደም ግፊትና ኮሌስትሮል መጠን በመቀነስ ከፍተኛ የሆነ ጥቅም አለው። የመጨረሻው የስኳር ህመም መከላከያ መንገዶች ውስጥ የመጀመሪያው ጤነኛ የሆነ የአመጋገብ ሲሆን እንደ አትክልትና ፍራፍሬ ውጤቶችን አዘውትሮ በመጠቀም ስኳር መቆጣጠር ይቻላል። ሁለተኛው የአካል እንቅስቃሴ ማድረግ ሲሆን ቢያንስ በሳምንት አምስት ቀን ለ30 ደቂቃ የአካል እንቅስቃሴ ማድረግ ከፍተኛ የሆነ ጥቅም አለው። ሶስተኛው ክብደት መቆጣጠር ሲሆን የተለያዩ አካል እንቅስቃሴዎችን በማድረግ ክብደትን በቀላሉ መቀነስ ይቻላል። አራተኛው ጭንቀትን ማስወገድ፣ እንግዲህ ጭንቀት ለከፍተኛ ለሆነ ለሱካር ህመም ሊያጋልጥ ስለሚችል ጭንቀት ማስወገድ ይገባል። አምስተኛው አልኮል አለመጠጣት መቀነስ ሲሆን፣ ስድስተኛው በቂ እንቅልፍ መተኛት፣ አራተኛው አለም አለማጨስና የመጨረሻው ሕክምናን ክትትል በማድረግ ሐኪሙን በማማከር ስኳርን ለመከላከል ከፍተኛ የሆነ ጥቅም አለው። የተከበራችሁ አድማጮች፣ የዛሬው ቆይታችን ይህን ይመስል ነበር። በሌላ ፕሮግራም እስከምንገናኝ ሰላም ቆዩኝ። አመሰግናለሁ።